የጥበብ ሁሉ መጀመሪያ ማን ነው? የምሳሌ መጽሐፍ በኃይለኛ እውነት ይከፈታል። እስከ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ምሳሌ 9 ከ10 ይህ ሐረግ ቅኔያዊ ብቻ ሳይሆን ለመጽሐፉ አጠቃላይ መልእክት መሠረት ነው። እውነተኛ ጥበብ የሚጀምረው የእግዚአብሔርን ቅድስና ኃይልና ሥልጣን ከመቀበል እንደሆነ ይነግረናል። እግዚአብሔርን ካለ ማክበር የሰው ጥበብ ያልተሟላና ብዙ ጊዜ የተሳሳተ ነው። በምሳሌ ውስጥ፣ ጥበብ በእውቀት ወይም በእውቀት ብቻ ሳይሆን ከእግዚአብሔር እውነት ጋር የተስተካከለ የህይወት መንገድ ተደርጋ ትገለጻለች። እግዚአብሔርን መፍራት ማለት እርሱን ማክበር፣ ትእዛዙን ማክበር እና በትህትና መመሪያውን መቀበል ማለት ነው። ወደ ጥበባዊ ምርጫዎች፣ ወደ ጠንካራ ጠባይ እና ትክክለኛ የሆነውን ነገር መረዳትን የሚመራ አስተሳሰብን ይፈጥራል። ይህ ዓይነቱ ጥበብ ከእግዚአብሔር ዘንድ ሕይወትን፣ ሰላምንና ሞገስን ያመጣል። የጥበብ ሁሉ መጀመሪያ የሆነው ጌታ ራሱ ነው። እርሱ የጥበብ ምንጭ እና ሰጪ ነው፤ ቃሉም መንገዳችንን ያበራል። በቅን ልቦና እግዚአብሔርን የሚፈልጉ ስለ ሕይወትና ስለ ዘለ ዓለማዊነት ጥልቅ እውነቶችን መረዳት ይጀምራሉ። ምሳሌ የእግዚአብሔር ጥበብ ንጹሕ፣ ሰላም ወዳድና ለሚለምኑ ሁሉ የሚገኝ እንደሆነ ያስታውሰናል። በመጨረሻም፣ እግዚአብሔርን መፍራት ከመፍራት ጋር አይደለም፤ ስለ ፍቅር፣ መታመን እና መገዛት ነው። በውሳኔዎች ሁሉ እግዚአብሔርን ማስቀደምና ከራሳችን መረዳት ይልቅ በእርሱ ላይ መደገፍ ማለት ነው። ይህ ፍርሃት ወደ እግዚአብሔር ልብ እንድንቀርብ፣ ጥበበኞችና ትሑት ሰዎች እንድንሆን ይቀርጸናል። በማንኛውም ሁኔታ በትክክለኛው መንገድ እንድንሄድ ጥበብን የሚሰጠን እግዚአብሔር ነው።